ሰላም ሰላም፣ ዶሮ አርቢዎች እንዴት ናችሁ? አንድ ነገር ትዝ አለኝና ላጫውታችሁ። ከዛሬ ከአምስት እና ስድስት ዓመት በፊት መኖ ለመስራት ብዬ ስነሳ በቃ ሰዎች እንዳለ መኖ እንደማይሰራ ምናምን ይነግሩኛል። እብድነህ እንደ ምናምን ያለኝም ሰው ነበር። አሁንም ድረስ አለ፣ ያ ጓደኛዬ ነው፣ አሁንም ድረስ ማለት ነው። እና መኖ ለመስራት ተነሳሁኝ። ይህንን ያነሳውላችሁ አሁን ፋርም ነኝና፣ በመንገድ ላይ የማያት አንድ ፋርም አለች ሁሉ ጊዜ ማለት ነው። እና እሷን ሳያት ሁሉ ጊዜ አንድ ነገር ትዝ ስለሚለኝ ነው። ከዛሬ ከአምስት ዓመት ተኩል ወይ ስድስት ዓመት ይሆናል ብቻ ዶሮ እንደጀመርኩኝ 500 ዶሮዎችን ነው ለመጀመር ያስገባውት። 500 ዶሮዎችን አስገብቼ ከዛ በቃ ስራው የቻልኩት መሰለኝና ስራው በቃ የተሳካልኝ መሰለኝና ለምን መኖ አላመርትም ብዬ ተነሳሁት። ምንም ኢንፎርሜሽን የሌለኝ ምንም አይነት ዕውቀት የሌለኝ በቃ ምንም መኖ ራሱ በአይኔ ካየሁኝ ወራቶች ብቻ ቢቆጠሩ ነው። ከዛ በኋላ መኖ ለማዘጋጀት ሞከርኩኝ። የተወሰኑ ነገሮችን አነበብኩኝ። በቃ ብዙ ሰው ስለ መኖ ማምረት ምንም ሐሳብ የለውም በዛ ወቅት ላይ ማለት ነው። መኖም ብዙ ውድ የሚባል አይደለም፣ 1300 1000 1315 ብር ገደማ መሰለኝ ኩንታሉ የሚገዛው ማለት ነው። በ600 ምናም ብር አንድ ከረጢት ምናምን ይገዛል። ከዛ መኖ ለማዘጋጀት ሞከርኩኝ። ምንም አልጎድለብኝም እንግዲህ በዛን ሰዓት ያለ ኳሊቲ አሁን ላይ የለም የሚገርማችሁ ነገር። በቃ ግን መስራት አለብኝ ምንድነው፣ እስከመቼ ነው መገዛው ምናምን ብዬ ተነሳውና በዛ መኖ ለማምረት የተወሰኑ እንደዚህ አሁን አንብባችሁ የምታገኛቸው ነገሮች አሉ አይደል፣ አንብባችሁ የሚገኙ ግብአቶች እነሱን አገኘው ገዛው። ዋና ነገር ቀርቶ ነበር። የተለያዩ ለምሳሌ እነዚህ ለቫይታሚን የምንጠቀምባቸው ለካልሽየም ሚነራልሶችን የሚተኩልን የተለያዩ አዲቲቮችን ብቻ ማከሚያዎችን ሜዲኬትድ ፊድ ለመስራት ነው ያውም ደግሞ እኔ ዓላማዬ ማለት ነው እና ከዛ እንደዚሁ በሰው ሰው በሰው እንደዚህ ሳጠያይቅ ሳጠያይቅ አንድ ሰው ጠቆሙኝ። ይሄ ሰው ምላችሁ አሁን ፋርሙን በየመንገዱ አየዋለሁ፣ በመንገዴ ላይ ነው ብዬ ነገርኳችሁ ሰው ነው። ያው ብዙ ሰው ያውቀዋል በጣም እኔ ከመጀመሪያ እኔ ስጀምር ራሱ ሰውየው 10 10 ነው 12 ተመሰርቷል የሚባል ሰው ነው። በነገራችን ላይ እርባታ ላይ ማለት ነው። ስለዚህ እኛ አካባቢ ላይ በጣም ትልቅ ፋርም እንዳል በቃ እሱ ነው ትልቅ ፋርም የሚባለውና ከዛ እሱ ጋር ጠቁሙኝና ስልክ ሰጡኝ፣ ደወልኩ። ስደውል እንደዚህ ሰላም ነው ጋሼ መኖ ለማምረት ፈልጌ ነበረና እነዚህ እህሎች ምናምን አንተ ያም ሀል እንደ አለኝ። ከዚያ ምነው ጋሼ፣ እኔ እኮ ለመስራት ምናምን በቃ ምናምን አልኩት። ከዛ በኋላ አንተ ያም ሀል እንዴት እንደዚህ ትሞክራለህ ምናምን ነገር አለኝ። ይሄ እኮ በጣም እንደ መኖ ማምረት እንደዚህ ቀላል መሰለህ እንዴ ምናምን ነገር አለኝ። አይ በቃ ምናምን አልኩና እንግዲህ እኔ ጠየቅኩት። ምንድነው መኖ እንዳመርት እርዳኝ። አይደለም አንዲት ያኩራ ተርፋ ጉሎ ምትባላለችና እነዚህ ፉልፋት እና ዲፋትድ የምንላቸው ማለት እነሱን ፈልግ እና ዲፋትዱን ኬነ ማገኘው። ስለዚህ እኔ በአማርኛ ነው የጠቀስኩለት። በነገራችን ላይ በአማርኛ ያክሮያ ተርፋ ጉሎ ብዬ ነው የጠቀስኩለት። ከዛ እሱ በእንግሊዘኛ መጠሪያው ማለት ነው ዲፋትድ ዲፋትድ ይባላል። አንተ ስሙን እንኳን በትክክል ማታቅ፣ መኖ ነው ለማምረት እንደገና ትነሳለህ። ምንድን ነው ምን አዘጋጅታለ ነገር ውስጥ ምንድን ነው ያዘጋጀው ነገር ምናምን አለ። በጣም እየተቆጣይ ነው በነገራችን ላይ፣ በጣም ተቆጥቶ ማለት ከዛ ያጠፋው ላ መሰለኝ እንደ ይሄ ሰውዬ ምንድነው እሱ ይህን ያልከባድ ነው ማለት ነው ምናምን ብዬሽ ራሴን እስክጠራጠር ድረስ ማለት ነው። ከዛ ምን ያዘጋጀው ይኸው እንደዚህ ፍሩሽ ካዘጋጅ ቻለው በቆሎ በቃ ይሄንን አዘጋጅተህ ነው እንደዚህ ማን ነው ለመስራት እኛ እኮ በኮምፒውተር እኮ ነው የምንሰራው። አንተ እንደዚህ ዛሬ ተነስተህ እንደምትሰራው አይደለም። በጣም ሪስክ አለው፣ በጣም ሪስክ አለው። እንደዚህ ችውን ያለኝ የማስታውሰው ጭንቅላቴ ውስጥ ተቀርጾ ስላለ ማለት በቃ በጣም ብዙ ነገሮች ነገረኝ። በቃ እንደማይቻል እኔ ራሱ በስንት ልፋት በስንት ባለሙያዎች ነው የምሰራው። ማን ምናምን አለኝ። ከዛ እንደዛ ሲለኝ በቃ እሺ። ምንም አልነገረኝ፣ ምንም ፍንጭ አልሰጠኝም። ምንም ግብአቶቹን የማገኝበት ማለት ነው እኔ እጄ ላይ የቀረው አሁን አሁን ላይ እዚህ ደርሼ ሳስታውስ በአራት አምስት ግብአቶች ይቀሩኛል። እና ተራ የሚባሉትን ያዘጋጀሁትን ማንም ሰው ሊያገኛቸው የሚችለው ማለት ነው። ከዛ እነሱን ካዘጋጀሁኝ በኋላ ሰውየውን ተውኩት። ሌላ ሰዎችን ማጠያየቅ ጀመርኩ። ሌላ ሰዎችን እንደዚህ መኖ እንደዚህ ባለሞች ማጣየቅ ጀመሩና ዶክተሮቹ ሳናገራቸው አንድ ሰው አገኘሁ። በጣም ጥሩ ሰው ሊባል የሚችል እንደ ዶሮ እርባታ ላይ ጥሩ ሰው ኢንፎርሜሽን በመስጠት ደረጃ ጥሩ ሰው አለ ብያለሁ። ብቻ የሆነች ነገሩን አስቀርቶ ነው ለእናንተ የሚለግሳችሁ ና ጥሩ ሰው ሊባል የሚችል ሰው አገጠመኝና ና መኖ የሚመረትበትን ቀመር ሰጠኝ የሆነች በጣም ትንሽዬ ቴብል ነገር ሰጠኝና በዚህ መሰረት አስገባን ያለኝ ምንም ዲቴል ነገሩን አልነገረኝም እሱም መገኛ ቦታውን አያውቅም። እና ያቺ ወረቀት ሰጠኝና ከዛ እንደዚህ ቦታዎች እንደት ላገኝ ይችላል ነው ምናም ብዬ እንደዚህ እንደ ኢንፎርሜሽን እንዲነግረኝ ቦታ ጥቆማዎቹ ምናምን እንዲነግረኝ ስጠይቀው አንድ ሰው አለ፣ ዱከም ላይ አንድ ሰው አለና እሱን ሰውዬ አናግረዋለሁ። ከዛ ማን ቢሆን ጥሩ ነው ይሄ ራሱ ሰውዬ ቅድም ደውዬለት እንደዚህ እንደዚህ እንዳለ የነገርኳችሁ ማለት ነው፣ እሱ ሰውዬ ነው። ከዛ ለሱ ምን እየሰጠሁት አለ? ይሄ ሰውዬ እንግዲህ ያቺን ወረቀት ይዞ ነው ያን ሁሉ ጉራ እንትን ሲል የነበረው። እራሱ የሰራሁት አለ፣ እንደው እሱ በኮምፒውተር ነው መስራቱን ያለኝ የተለያዩ ሶፍትዌሮችን እጠቀማለሁ ምናምን አለኝና፣ በቃ እሺ እንደዛ ከሆነ ከኔ አቅም በላይ ነው ብዬ አሰብኩ። ለምን እሱ በጣም አካብዶ ነው የነገረኝ፣ በጣም ባለሙያዎች የተደራጀ ነገር እንዳለ ነው የነገረኝ። ከዛ በቃ ምናምን ብዬ ስደርስበት፣ ሰውየውም የያዘው ወረቀት እሷ ነች፣ እሱም ተሰቶት ነው በጣም ነው ገረመኝ። በጣም ነው የገረመኝ። ከዛ በኋላ በቃ ለካ ሰውዬው በዚህ አይነት መንገድ ነው። በዛ በዛን ጊዜ ላይ ዶሮቹ እስከ 85% ደርሰውለታል። በዛ ቀመር ማለት ነው፣ በዛ ፎርሙሌሽን። አሁንም ድረስ አለች፣ በነገራችን ላይ እቺ ቀመር ስልኬ ውስጥ ማለት ሳያት ራሱ ላይ ይገርመኛል። ውስጧ ላይ ያለው የእህል መጠን ሰባት አይሞላ ሰባት ነው ስድስት እንደዚህ ነው፣ ቅልብጭ ብላይ የተጻፈች ነች። በቃ ለሁሉም ሰው መኖ መስራት ለሚፈልግ ሰው እሷ ነበር የምትሰጥ የነበረው። ያ ማለት እቺ እሷ ወረቀት ማለት ሁሉም ሶሻል ሚዲያ ላይ ምናምን የምታገኙት አይነት ወረቀት ነች። ብዙ ለእንቁላል ጣይ ተብሎ የተሰራ ነው ብዙ ዲቴል ነገር የለውም። ብላው ላይ ምንድነው ያንን ተመግበው ምን አይነት ነገር ይጠበቃል የሚለው የለውም እና ደግሞ ምን አይነት የጥራ ነገር መጠን ለምሳሌ በኪሎ ምን ያክል ኪሎ ካሎሪ እንዳለው ወይም ደግሞ ክሩ ፕሮቲን ወይም ደግሞ ትሩ ፕሮቲን ምን ምን ያክል እንደሆነ በቃ ምንም ነገር የለው። ካልሺየም መጠኑ፣ የፋይበር መጠኑ በቃ ምንም ነገር የለው ማለት ይቻላል። ስለዚህ እሷን ወረቀት ወሰድኩ። አሁን እሱ ሰውዬ ፋይናሉን እንገራችሁ፣ እሱ ሰውዬ አሁን እርባታውን ዘግቶ ወጥቷል። እርባታውን ዘግቶ ወጥቷል፣ ስራው ላይ አይደለም ማለት ነው። እሱ ሰውዬ መንገድ ላይ አያዋለሁ ሳይው ተዝም የሚለኝ ያ የከለከለኝ ነገር ነው። እሱ ግን አያቀኝም፣ እኔን እሱ አያቀኝም፣ ግ በደንብ አውቀዋለሁ። እ በስራ አጋጣሚ ሁለቴ ሶስቴ ተገናኝተናል። ይሄን ነገር አላነሳውበትም። ያ ልጅ ነኝ እኮ እንደዚህ ያልከኝ ልጅ ነኝ ብዬ አላነሳውበትም እና እዚህ ላይ መድረሴ ላይቀር ነገር ያኔ ለምን ከለከለኝ ብዬ አስባለሁ። ጊዜና ዋናው አላማ ምንድነው? ሁላችንም በተለያዩ ሀስሎች ውስጥ ነው ያለፍነውና ብዙ ቻሌንጅ ያረጉን ወደኋላ ኋላ ሊመልሱን ያሉ ብዙ ነገሮች ነበሩ። የትነናው እዚህ ላይ አላቋረጥም አላቋረጥንም፣ እስካሁን እየሰራን ያለ ነው። ስለዚህ አሁን አርቢዎች፣ እየተፈተናችሁ ያላችሁ ካላችሁ፣ ስራው አዋጭ አይደለም በጣም ፈተናው በዛ ችግሩ በዛ የምትሉ ሰዎች ካላችሁ አሁን የተፈተንክበትን ነገር ስታቀው ትስቃለ እንደዚህ ማለት ነው። እኔ ዘና ብዬ እንደማወራው ማለት ትስቃለ ወይ ትስቂያለሽ። በቃ ምንም ስልችት ብሏችሁ በዚህ ስትሉት በዚህ በዚህ ስትሉት በዚህ የሚያረጋችሁ ችግር ይሄ ማለት በስራ ብቻ ነው እየረገርኳቸው ያለሁት። ስለዚህ ነገ ደግሞ እንዲህ ነው እንዲ ብላችሁ ትስቁበታላችሁ። ለዚች ነበር እንዴ የሆነ ሰው ትወቅሳላችሁ። ሆነ ያልነገራችሁ ሰው ካለ እያወቀ ዝም ብሎ ወይ እያወቀ አንሻፎ ለነገራችሁ ሰው ትሰጡታላችሁ ማለት ትደርሱበታላችሁ ታውቁታላችሁ ማለት ስለዚህ መኖ የመኖ አመራረት እንትኔ ይሄ ነበር አንድ ደግሞ ሁል ጊዜ የሚያስቀኝ ሁል ጊዜ ሌላ ደግሞ እኔ መቼም ነገር አያልቅም። አንድ ደግሞ ሁል ጊዜ የሚያስቀኝም ነገር አለ ምንድነው ብትሉኝ መኖን ያቺ ወረቀት ከተሰጠችኝ በኋላ ያለው ፈተና ወረቀቷ ተሰጥታኛለች ብያችኋለሁ ያቺ ወረቀት ደግሞ እያስገቡ መኖ ማምረት ያለው ፈተና በክፍሉለት ላይ ቀጥልላችኋለሁ። ይህን ቪዲዮ ላይክስ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ክፍሉለት ብላችሁ ብላችሁ ኮሜንት አድርጉ ጥሩ ትማሩበታላችሁ። ይሄ ከ ለነገሩ ትኩረት ካለ መስጠት ጋር ተያይዞ ማለት ነው ያቺ ወረቀት እንኳን አንብቦ በትክክል ካለ መስራት ጋር ዶሮች ላይ ምን እንደተፈጠረ አጋራችኋለሁ ማለት ነው ስለዚህ ያ ትንሿ ነች እሷ በነገራችን ላይ በጣም ብዙ ደግሞ የሚያሳዝኑም ደሞ ነገሮች አሉ። ቁጭ ብሎ እስከ ማልቀስ ድረስ የደረስኩበት ሰራተኛዬ፣ ያለቀሰችበት ሰራተኛዬ እኔ ጋር አልሰራም ብላ የወጣችበት ሰራተኛ ያጣውበት ለምን? እኔ ወጣ ያለ ነገር ነው ብሰራው፣ ሰው የለመደው ደግሞ ኖርማል ነገር ነው። ስለዚህ ምንድን ነው እንደዚህ ብዙ ሰዎች ብዙ ሰራተኞች ጥለውኝ ይወጡ ነበርና ለብቻዬ መስራት የሆነ ጊዜ ጀምሬ ነበር። እሱሱ ነው ጉዳዮች አጫውታችኋለሁ በእርግጥ ያኔ ነው አይኔ የተከፈተው ማለት ይቻላል። ከዶሮቹ ጋር መዋል ሲጀምር ዶሮችን አብሬ መስራት ሲጀምር እኔ መንከባከብ ሲጀምር በእንደዚህ አይነት ጉዳዮች ነው ወጣ ያሉ ስራዎችን ለመሞከርም እድሉን ያገኘሁት እና ደግሞ ከዶሮቹ ጋር የበለጠ መግባባት ደረጃ ላይ የደረስኩት ማለት ነው። ስለዚህ አሁንም ይቀረናል። አሁንም ገና ወደፊት ነን፣ አሁንም ወደፊት ነን። ገና ምንም አልሰራንም ብለን የምናስበው እናንተም ደግሞ እንደነዚህ አይነት ውጥንቅጡ የጠፋበት በቃ በጣም ምስቅልቅል ያለ እርባታ ዘርፍ ውስጥ ካላችሁ ወይም ደግሞ ስራ ካላችሁ፣ እየሞከራችሁ ማይሳካ እየሞከራችሁ ማይሳካ ከሆነ ትንሽ ታገሱ። እየሞከራችሁ ማለት ቁጭ ብላችሁ እየሞከራችሁ ትንሽ ታገሱ። ነገሩ እንዳለ ይወጣል ማለት ነው። ስለዚህ እቺን መረጃ ወደ እናንተ ላድረስ ብዬ ነው። ስለተከታተላችሁ እጅጉን አመሰግናለሁ። መሰግናለሁ። ክፍል ሁለት ብላችሁ ከቀጠላችሁ ጥሩ ጥሩ መረጃዎችን ከዚህ ከሳይንሳዊ ነገር ወጣ ብለን ደግሞ እንዴት መጣ፣ እንዴት አወቅከው የሚለውን ነገር እያንዳንዷ ነገር ታሪክ ስላላት አጫውታችኋለሁ ማለት ነው። ስለዚህ ለኢንፎርሜሽን ንፉጋት ሁኑ ነው ዋናው አላማ። ለምን ያ ሰውዬ ብርቱ ከሆነ ሊደርስበት ይችላል፣ ሊያውቀው ይችላል፣ ከአንተ በተሻለ ሊያውቅ ይችላል። ስለዚህ እንዳልኳችሁ ነው። እርባታውን ዘግቶ ወጥቷል። ስራውን እየሰራ አይደለም። ስለዚህ መኖ እያመረተ አይደለም። መኖ አምርቼ እየሸጥኩን ያለሁት ዶሮችን እየመገብኩን ያለሁት ከስታርተር እስከ ፊኒሸር ድረስ ከስታርተር እስከ ፌስ ቱ ድረስ ፌስ 3 ደግሞ በቅርቡ እናወጠዋለን። ፌስ ስሪ ሙከራ ላይ ነው ያለሁት። ፌስ ስሪ ደግሞ ወይም ደግሞ ሌየር ሌየር ስሪ የምንለውን እየሞከርኩ ነው ያለሁት። ዶሮችን ያረጁ ዶሮችን የምናስጥልበት ያረጁ ማለት ያረጁ ያረጁ ዶሮች ማለት ነው። ፌስቱ ያረጁ ዶሮዎች ናቸው። እነዚህ ደግሞ ከአስራ ስምንተኛ ሳምንት በላይ ላሉ ዶሮዎች እንቁላልን በምን አይነት መንገድ ፕሮዳክሽንን ማክሲማይዝ አድርገን እንቀጥላለን የሚለውን እየሞከርኩበት ነው ያለሁት። ከተሳካልኝ ፌስ ስሪ፣ እስካሁን ፌስቱ ላይ ነው ያለሁት ወይም ደግሞ ሌየርቱ ላይ ነው ያለሁት።